ከአንቺ ጋር ንግግር የለኝም። ጎሹን ተሰምቼው መጣለሁ። እዚህ አይደለ ሶስተኛው ግን ይገኘናል እንጂ አንቺ አንቺ ኧረ ተው በዛሬ ቀን ዝም በይ ዝም በይ። ሰምቻለሁ ሰምቻለሁ። በቃኝ በቃኝ። ከአንቺ ጋር ሲጨመር በቃኝ። አለቀ። በቃ ጨረስኩ። ዝም በይ ዝም በይ አለውቅሽ። ሞረድ ቆይ መጣሁልሽ

ዲያቦል እንዴ ነው? እኔ ተበደል። እኔ የማንም ውሸማ ታውጣው ታውጣው አናውቅም እንዴ ባለፈው

ባለፈው ዳቦ ይህን የመሰለ ባለበባ ዳቦ ባለበባ ዳቦ ማን ያመጣል? ማን

ይዟቸው እንዲህ ነው የሚያደርገው። አሁን እኔ አንድ ቀን ይኸውልሽ አንድ ቀን እንዲህ እንትን ይሄ እንዲህ መድኃኔዓለም እንዲህ እንትን ብሎ

ምነው ተለያየን ፎቶ ሳንነሳ። አሁን ነው ለብሶ ለካ ይመጣል። ያ ምን ማለት ነው?

ልጅም ጠርጣሪ ነው። መቼም መልክ ማንም መሳሰል እሱ እነሱ ፈረንጅ ነው የሚመስለው። እኔ ደግሞ እንደ አረር ወንድዬ የናቴ ልጅ